አታምሽ መስተዋቴ ይናፍቀኛል። አላምሽ ከሰው ነጥሎ ሱሱ ሲሆናል። እንዴ አው እንዴት? መስተዋቴ የቅርብ ጓደኛዬ ነው። ምክንያቱም ምን ይሳለቅ ስሱ አይሰቅ ባይናገር እንኳን ያደምጠኛል። እንሂድ አይደል? አስጠበከኝ እኮ። ቤተ ክርስቲያን ነበርኩ። ምን ብለህ ጸለይክ? ጌታዬ ሆይ ይህችን ልጅ ወድጃታለሁ፣ ስለዚህ ባክ ጥርጣሬዋን አስወግድልኝ፣ ጭንቀቶቿን አስወግድላት። ያለችበት ህይወት መራር ነው እንድትረሳው አርገው። በዝምታ ውስጥ የሚናገረውን ፍቅሬን ገለጽላት፣ ካለፈችበት እሳት ትውጣ፣ ሰላሟን ስጥልኝ፣ እወዳታለሁ። ምን ይዘጋሃል? ንገርኝ እንጂ። ምን ልንገርሽ? ከትላንት ህይወትሽ መሰበርሽ እናቃለሁ፣ ግን አንድ ነገር እርግጠኛ ነኝ፣ ደና ትሆኛለሽ።

ዞር በልባክር ለጓደኛ ምን ብላ ውርታ ነው ስለማን ስለኔ ነዋ ሚስቴ ናት ብዬ ነዋ የሆነ ነገር ሳይሳካ ለወራ ማላልክም ነበር አንቺን አልጠራጠርም እንደዛ እኮ አይደለም ባቢ እንዴት ነው ታዲያ እስቲ አስረጅኝ የሰው አፍ ውስጥ መግባት ያስፈራል ሄሎ ጓደኛ የላብድልሽ ነው ምን ሆንሽብኝ ሽብኝ ባቢ ባቢ ምን ወድጃው አለ ትግባቢ፣ ይሄን አስተዋውቂ ወይ ያላስተዋውቅሽ። በዛ ላይ ደግሞ ባቢ ፍቅረኛለሁሽ ማናት ከኔ ተምራለች። አይሆን እና ጠፋ አለነ፣ እኔ ነኝ ሚስቱ። እንደውም ከዚህ በኋላ ጠላትነታችን ከኔ ጋር ነው። እሺ ደፋ ለምን ነገርሻት? ሰው አፍ እኮ መግባት ጥሩ አይደለም። እንኳን ገባው ካንተ ልብ ከሚያስቱኝ የትኛውንም ስህተት እንድታሳት እድል ቢሰጡኝ ይሻለኛል። ጄሪ እ ምንድን ነው አመረርሽው እንዴ? የሚወድ ልብን መጥላት እንደማይችል የምታስብ። መጣላት ብርቃችን ነው እኔና አንተ። ማጥፋት አይሰለችም እኔ ደግሞ ይቅር ማለት ሰልችቶኛልሽ፣ ሰልችቶኛል። ጄሪ ተዋት። ትሄድ እንዴ? ዳግሜ እየሄደች እኮ ነው ሚስቴ። የሆነ ነገር በላት። ምን አድርገሃት ነው ሰው ነግሯት ነው መሰለኝ፣ ከሴት ጋር አይቶኝ። አንተ ግን አድርጋል አይደል? አዎ፣ ግን በስህተት ነው። መማገጥ ምርጫ ነው፣ ስህተት አይደለም። አቀኝነት ግን ኃላፊነት ነው፣ ምርጫ አይደለም። ፈልገህ ነው የማገጥከው፣ ፈልገህ ነው የሄድከው። ህይወት ደግሞ የመረጥከውን መልሳት ትሰጣለች። ታዲያ ለምንድነው የምታዝነው? አሁን እኮ በነፃነት የፈለግከውን ማድረግ ትችላለህ። አትጅሪ ምን ሆነሽ ነው? ይወደኝ ነበር። ልክ ነሽ እኮ የሆነ ጊዜ ሳያሽ መዋል አይችልም ነበር። ሙሉ ቀን አብሮኝ፣ ሙሉ ማታ ደውሎ ናፍቀሽኝ አሌለኝ ነበር። ከአንቺ ጋር ለመታየት አይፈራም ነበር። የደስታሽ ምንጭ ሆኖ ነበር እኮ በጣም ይወደኝ ነበር አይደል? ግን ይኸውልሽ፣ ተመልከች። ነበር ነው ሽ ናንተም ታውቀዋለህ ምንድን ነው? ሽማግሌ ላክልኝ። ለመች ይሁንልሽ? ለዛሬ ትቀልጅብኛለሽ? አረል አዋ ፈታል አርግህ ብዬ እኮ ነው። ደብሮሃል። እስከ መች ነው በእኔ ቤት ምትቀልጁ? ምን ማለት ነው? እኔ ግን እየፈረው ነው። ለምኑ አንቺ ብዙ ፈላጊ ነው ያለሽ። ቤተሰቦች ጋርም በየቀኑ የሚመላለሰው ሰው እየበዛ መሆኑን ሰምቻለሁ። ከፈዘዝክ ታዲያን ቆሜ ልቅር። ነገ ዛሬ እያልክ ለምን በእድሜ ትቀለዳለህ? ትንሽ እኮ ብር እስኪ ይሞላልኝ ብዬ ነው። ብር ብር ብር ብር እያልክ ያጣነውን ፍቅር ብር ባይሞላውስ? እ ናይ ግቢ ከፍት ነው በሩ። ወርደ በሩን ከፍት አስገባኛ። የምርሽን ነው ለአንቺ ይቀርባል እኮ ከምታለፊን ከፍተሽ አገቢ። ለእኔ ያለህን ፍቅር ማየት ፈልጋለሁ። ይሄ ነገር ግን ፉክክር አይመስልም። እንደፈለግኮ መትርጉም ትችላል። ከእኔ ጋር መሄድ ትፈልጋለች? አው ግን ምክንያት አያስፈልግም። ነይ ግቢና እንሂድ። ና ውረድና አስገባኝ። ፍቅር በምታሰቢው መንገድ በጭንቅላት ቀመድ እንድትኖሪ አይፈቅድም። ስሜትን መኖር ይጠይቃል። መዋደድ ስንጀምር ማንችለውን ነገር እንችላለን፣ መተው ያለብንን ነገር እንተዋዋለን እንጂ ፉክክር ውስጥ አንገባ። መልካም የመቆም ዘመን ቻ ባቢ ማን ናት? ጓደኛ ናት። ከጓደኛ ጋር ትሳሳማላችሁ ማለት ነው? ምን ማለት ነው? እየጠራጠርሽኝ ነው? አይኔን እንድጠራጠረው ልታደርገኝ ነው? እኔን እንዳታምኙ ካደረገሽ እንዳታምኙ። እሺ፣ አይኔን አለመ ነው፣ ግን ለራሴ ምን ብዬሽ ልንገረው? ባቢ እንደሚወድሽ ንገር ትወደኛለህ እንዴ? አዎ፣ በጣም ከልቤ ነው የምወድሽ። ይቅርታ። እሺ፣ ለምኑ? እኔ እስከ ዛሬ ወንዶች ሲንከባከቡኝ ሲፈልጉኝ አዋርዳቸው ነበር። እንዳንተ ማድረግ ነበር የነበረብኝ ልክ እኮ ነሽ። እኔ ፍቅር ልክም አይደለሁም። አንተ እያስተማርከኝ ያለው እሱን አይደለም። ለራስማ ተጠቀመውን፣ ልክነት እኔ እንድጠቀም እየጠበከኝ አደለማ? እየጠረጠረሽኝ ነው። ጭራሽ እንድጠረጠር ነው የምጠብቀው። እና በምኑ ነው ያረጋገጥሽው? አንተን እኔ እንደማትሆን ፍቅር ልቅቅኝ ከማጥፋት ለጥፋት የማይጸጸት ልብን ያለ ለኔም ላንተም ጥሩ የሆነ ልብ ይላል። ከዚህ በኋላ ጠገብ እንዳትመጣ ስትል እንዳልወደድኩ ታግሼ ይካልከኝ። ተስማማ እንኳን እግዚአብሔር ማር። አሚን፣ አሚን። እሺ፣ እንደዚህ ባለ ልብ ቢያስብ ያላቅም ነበር። ለምን እንደ ህመሜ ብዛት ሙሉ ሰውኝ እነሳለሁ ብዬ ተስፋ አድርጌ አላውቅም ነበር። ፈጣሪ መንገድ አለው። የፈጣሪ መንገድ ሰው ነው። ፈጣሪ ነጭ ጋውን ለብሶ አያክምም፣ እንዳንቺ አይነት መድኃኒት ያዛል እንጂ። ያችሁትና እንዲሁም መጣች ልጥረት ማናት? እሷ እኮ ናት የሚወዳት ልጅ አለ። መጀመሪያውኑ አንተ ጤነኛ እንዳልሆን ዶኑ አውቀዋለሁ። ምኑ ነው እብደት? እሷ እኮ ማለት አቃለ እሷ አግብታለች፣ ወልዳለች፣ ፈታለች። ስለዚህ የቤተሰባችን ክብር ድሮም አያሳስብም ማለት ነው። ከእኔ ፍቅር የእናንተ ክብር በለጠ? አዎ በሚገባ ይበልጣል። ምንድን ነው ደብቅ ያስከው? ምንም። ወዴት እየሄድክ ነው? ምን መሰለሽ፣ ፍቅር ማትመጣ ከሆነ ይሄድ ወጥቼ በዛው ልቅር። የሚመጣ ሰው አለ። አንተ እኔን እዚህ አስቀምጠህ የምትሄደው ከእኔ ውጭ የምታገኘው ሰው ስላለ ነው ጨዋታ ላይ ነው ትበለኝ። ይሄ ቲቪ አይደል አያስተላልፍም። ኳስ ዋናው ነገር ድባብ ነው፣ የደጋፊው ጩኸት ቋጠሮ ምናምን ነው፣ ክርክሩ ምናምን ነው። እዚህ ቤት ደግሞ ደጋፊ የለም። እየጠበቅኩሽ ነው። ስራ እየወጣው ነው፣ እሱን አውቃለሁ። ስለዚህ እስከ መች ነው እንዲህ? ምን ሆነው እስከ ስለዚህ ይሄ መንገድ ተስማምቶሻል ማለት ነው? በጣም መለያየት እንችላለን። አዎ፣ አይሻልም። እዚህ ቤት ሲመጣ የማይፈልገኝ ሰው እንዳለ እንዲሰማኝ አልፈልግም። ወይም እዚህ ጋር ምንም ነገር እንደሌለኝ እያስብኩ ሌላ ቦታ እንደፈለግኩ መሆን አለብኝ። የምርህን ነው? አዎ። ምን ነው ይሄ ነበር? ምኞት የእኔን ሕይወት ማበላሸት፣ ጊዜያዊ ነበርኩ። እኔ ለጥፋት ይቅርታ ማለት እየፈለግኩ ነበር፣ አንቺ ደግሞ ለጥፋት ሰበብ እና በቃ አዎ፣ የምሄድበትን ምክንያት ሁሉ ሰጥተሽኛል። ግን እኔ እስካሁን ቆየው የምትቆይበትን ምክንያት ሁሉ ሰጥቼሻለሁ። አንቺ ግን ምሄድ ፈልገሻል። ይኸው ካልሆነ ግን ነገር እኔ እሄዳለሁ። አቤት አቤት ማለው አከፍትልኝም። ስራ ይዛለሁ። ሰው በሩ ላይ ቆሞ እንደዚህ ይደረጋል? እንደ ሰው ይወሰናል። ሰው እኩል ነው ስትላልነበር? ስለሰው ስለ ሰው ካወራን አሁንም ሰው እኩል ነው። እና ሌላ ውሬ መቼ አወራን? እኔ ባንቺ መምጣት የተረዳሁት ስለ ጊዜ ነው። ይቅር አላልከኝም እንደ ብዬ ይዛለሁ ካልከኝ፣ ታዲያ ለምንድን ነው እንደዚህ የምታደርገው? ይቅር ያልኩሽ ዳግመኛ ላላይሽ እና ላላገኝሽ ነው ይሄ ግን ጥላቻ ሳይሆን ለእኔ ሰላም ነው። ከኔ ጋር መሆን አትፈልግም? ይቅርታ ያኮ ከአንቺ ጋር እንኳን በምድር በሰማይ ቤትም ፊት ለፊት ቆሞላ ላለመተያየት ነው። ባቢ፣ ምን ልትሆን ነው? ሊዱን እኮ አየኋት። እሱማ እኔም እያየኋት ነው። ግን ምንም ለማድረግ እንዳትሞክር። ከእጄ ሰላም ልበላት። ተለያይታችሁ የለ? እንዲ ቢሆንም አጠላኝም፣ አልጠላት። ይቅረብ ባቢ፣ ይቅረብ። ትንሽ ብቻ ጠብቅ፣ ትንሽ የማይመጣ ሰው እየጠበቅሽ ነው መሰለኝ። አይ፣ እኔ ቀድሜ ነው ምን ነው፣ ባለቤቴ ስለሚናፍቀኝ እስከሚመጣ አስጠብቅው ያስታግስልኛል። አሁንም ማፍቃሪነትሽ እንደድሮ ነው። ለማፍቀሪ ዋጋ የሚሰጥ ሰው ሳገኝ ጭራሽ ማፍቀሪ ይዞብኛል። ደስተኛው ነሽ። ስላገኘሁሽ በጣም ደስ ብሎኛል። አመሰግናለሁ። ስጦታ ብሰጣችሁ ደስ ይለኛል። አመሰግናለሁ ምን ነው ደስ አላለችም እንዴ? ለምን ልደሰት? ፊት ለፊቴ ቆሞ ሰው እኮ ህይወቴን እንዳልነበር አድርጎ የሄደ ሰው ነው፣ እና እሱ ፊል ልደሰት? ይቅርታ ለሱንም የተቀጣው ነው፣ አንቺም እየተካስሽ ነው። ምን አይተ ገና ፈጣሪ ከዚህ በላይ ከሰኛል። አቃለው በድየሻለው፣ አንቺም ተጎድተሻል፣ እኔም ጸጽቶኛል። ለበደሌ ይቅርታ ብያለሁ። ተፋተናል ማለት ጠላት ነን ማለት አይደለም። ቢገባሽ የህይወታችንን ትልቅ ትምህርት የተማርነው ከዚህ ስብራት በኋላ ነው። መምህሬንሽ መምህርሽ ነኝ። ግድ ለሚቅርባትኝም በእኛ ሀገር መምህር አይከበርም።